ሰላም ሰላም፣ ውድና የተከበራችሁ የአዜት ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። ዛሬም በአዲስ ነገር ዥላችሁ መጥቻለሁ። እንግዲህ ብዙዎቻችሁ ስለ ትዝታ ምን አዲስ አለ፣ ሰሞኑን ደግሞ ስለ ቀነኒም እየሰራው ስላልሆነ ስለ ቀነኒ ምን አዲስ ነገር አለ እያላችሁ የጻፋችሁልኝ ነበረ ማለት ነው ያው ሚዲያ ላይ እንዳያችሁት እንግዲህ ከዚህ በፊት ቢያንስ ዩኒ ማኛ ነበረ ትንሽ ድምጽ ሲሆን የነበረው። እሱ እንግዲህ አሁን ሃይማኖቱን ቀየረ ምናምን በሚባለው ሁኔታ በዛ ሁኔታ ላይ ምንም አይነት ነገር እየ እንትን እየ እንቅስቃሴ ወደ ሌላው አጀንዳው ስለተቀየረ ሁሉም ሰው ትቶታልና በጣም ያሳዝናል ማለት ነው። የቀነኒም እጣ ፋንታ ልክ እንደ ትዝታ የሆነ ነው። የትዝታ ጉዳይ እንግዲህ እንዳያችሁት ሁላችንም ረስተነዋል ብል ይቻላል ማለትም፣ ማንም ሰው ስለ ቀነኒ ስለ ትዝታም እየሰራ አይደለም ማለት ነው። ድምጽ እየሆነ አይደለም። እንግዲህ ትዝታ ሰማኒያዋ ሞልቷል። ሰማኒያ ቀኗን አይታችሁ ከሆነ በሰማኒያው ላይም ቤተሰቦቿ መልእክት አስተላልፈዋል። ሁሉንም አዳዲስ መረጃዎች እነግራችኋለሁ። ከ ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት ነው። ሰሞኑን በኢትዮጵያን ላይ እየተደረገ ያለውን ነገር በጣም አነጋጋሪ፣ አሳዛኝ ነገሮችን እያየን ነው በጣም ከሚባለው በላይ ማለት ነው እንግዲህ እያሳዝናል። የቀነኒም አርባዋ ካለፈ በኋላ አንድ ቀጠሮ እንደነበረ ሁላችሁም ታውቃላችሁ። በዛም ቀጠሮ ደግሞ ምንም አይነት መልስ እንደሌለ ሰምታችኋል። አሁንም ለአስር ቀን ነው እየተቀጠረው ማለት ነው። ውስጥ ለውስጥ ግን የሚወሩ ከሹክሹክታ መንደሮች፣ እንግዲህ በወፍ በረር የሚመጡ አንዳንድ መረጃዎች አሉ። እውነቱን ግን ፈጣሪ ጋ ነው ያለ ማለት ነው። ግን ያሳዝናል። እናት እንዲህ ስትንሰቀሰቅ ማየት እናት እንዲህ ስታነባ ማየት እናትኩም ትር ብላ ኔ ልኮ ማትርልሽ እንደዚህ ስታነባ ማየት በጣም ነው የሚያሳዝነው። የእውነት በጣም ይህ ነገር እስከ መቼ ነው? መቼ ነው ማቆሚያው? መቼ ነው የሴቶች ጥቃት ኢትዮጵያ ላይ መቼ ነው የሚቆመው? ትክክለኛ ፍትህስ መቼ ነው የሚሰጠን? በጣም ኩን የሚያሳዝነው እውነት ያለንበት ነገር በጣም ከባድ ነገር ነው እና ስለ ትዝታ ያለው ነገርን እንግዲህ የትዝታ ሰማኒያዋ ላይ ቤተሰቦቿ መልእክት አስተላልፈዋሉ። ቤተሰቦቿ እንግዲህ በሰማኒያው ላይ አይታችሁ ከሆነ መረጃውን ፌስቡክ ላይም በተለያየ ቦታ በጽሁፍ ተለቋል፣ ከፎቶ ጋር ተደርጎ ማለት ነው። ሲሰማኒዋለት ምንድን ነው የተባለ፣ ቤተሰቦቿ እንግዲህ ያስተላለፉትን ሰምታችሁም አይታችሁም ከሆነ ያላያችሁ ያልሰማችሁ ካላችሁ ምን ላይ እንደደረሰ ልንገራችሁ። እስካሁን ድረስ ምንም አይነት ነገር እንዳልተያዘ ና የካይሮም ፖሊስ ማለት ነው እስካሁን ምርመራውን እያጣራው ነው እየፈለግኩ ነው እንዳለ ነው። እንዲሁም ደግሞ ተጠርጥረው የተያዙት እነዛ ሴቶች ልጆች አሁንም እስር ቤት እንዳሉ ነው፣ ከእስር ቤት አልወጡም። ስለ ትዝታ ምነግራችሁ ካይሮ ላይ ታስረው የነበሩት ልጆች እንግዲህ ሰማንያ ቀን ሆናቸዋል ማለት ነው። አልወጡም ከእስር ቤት እስር ላይ ነው ያሉት። ምክንያቱም እሱ ሳይገኝ የሆነ ነገር ሳናገኝ እነሱ አይለቀቁም በማለት እንዲሁም ደግሞ መረጃውን ደግሞ የሰሙትን ሁሉንም ይፋ ማድረግ አንፈልግም፣ ሚዲያዎች ላይ እንዲወራ አንፈልግም፣ የደረስንበትን ደርሰናል፣ በየጊዜው እናሳውቃችኋለን ነው ብሎ እየመለሰልን ብለዋሉ ሲቀጥል ደግሞ ለኢትዮጵያ ህዝብ መልእክት አስተላልፈዋሉ ማለት ነው የትዝታ ቤተሰቦች የኢትዮጵያ ህዝብ አሁንም ከጎናችን ቆሙ ድምጽ ሆኑ እና የልጃችን የትዝታን ሰማንያ ቀን ሙላት ምንም አይነት ሰውየው ሳይያዝ ስለዚህ በዚህ ጉዳይ ላይ ሁላችሁም እንደተተባበሩን በማለት ጠይቀዋል ማለት ነው ወንድሟና እህቶቿ ጥያቄ አስገብተዋሉ ማለት ነው እባካችሁ ከጎናችን ቆሙ ስለ ትዝታ ድምፅ ሆኑን ሲሉ ሰምተናል። ሰማንያ ቀን ሙሉ እዚህ ቦታ ነው እዚህ ቦታን ይባላል። ሱዳን ላይ ተያዘ፣ ሱዳን ላይ ታየ ይባላል። ይሄ ሁሉ የውሸት መረጃ ነው። እስካሁን ድረስ ምንም የተያዘ ነገር የለም። ያው ምርመራው ላይ ነኝ ያለሁት ነው ፖሊስ ያለው ሁሉንም ለእናንተ አልነግራችሁም ብሏል። ማለት እንዲህ ነው እንዲህ ነው ብለው እንግዲህ የደረሰበትን ፖሊስ አያሳውቅም ማለት ነው። ምክንያቱም ለምንድን ነው የማያሳውቀው ሰውዬው እንዳይጠፋ ማለት ነው። ከትንትን ያለበት ቦታ እዚህ ቦታ ታየ የተባለው ነገር ይፋ ከወጣ እሱ ደግሞ ሊደበቅ ይችላል። ለዛም ነው እንደዛ ያደረጉት። ለማንኛውም ሁላችንም ፍትህ እንበል። የቀነኒም ጉዳይ ልክ እንደ ትዝታ ጉዳይ የሆነ ነው። የትዝታ ሰማኒያ ቀን ካለ ምንም ነገር እንደ በግለ የተሰዋችው ትዝታ እስካሁን ድረስ ምላሽ አላገኘንም። የኢትዮጵያ ሕዝብም ሳምንት ብቻ ነው የእውነቴ ነው ምላችሁ፣ ለሳምንት እናራግባለን። ከዛ በኋላ ደጋግመ የምንሰራውን ደግሞ አንቺ ለገንዘብሽ ብለሽ ነው፣ ሌላ ስራ የለሽም። እስኪ ሌላ ስራ አምጪ፣ ሌላ ነገር ለውጭ ትላላችሁ። እኛ ግን ሌላ ስራ መስራት እንነፍ ነው። ስራ ሞልቷል። ሁላችንም የየራሳችን አንድ ሰው ዩቲዩብ ሲከፍት ጊዜ ቻናል ሲከፍት የራሱን ስራ ምንድን ነው ምሰራው፣ አዜ ዩቲዩብ ምንድን ነው ምሰራው የሚለውን ገብታችሁ ከላይ ድረስ የጻፍኩትን ማየት ነው። ሲቀጥል ደግሞ ከመጀመሪያ የምለቃቸውን ቪዲዮ ገብታችሁ ይሄን ቻናል ከሃይማኖት ከብሄር የጸዳ ነው። ኢትዮጵያዊነትን የአዳም ዘር እነትን የሚመሰክር ብቻ ነው እና ለተጎዱ እህቶቼም ወንድሞቼም ህጻናትም ድምጽ እሆናለሁ። የራሴ ስራ ግን ሼፍ ነኝ። ገብታችሁ የምግብ አይነት ባህላዊ፣ ዘመናዊ የምግብ አይነቶች፣ የውጭ ምግብ፣ የኢትዮጵያ ምግቦች፣ የተለያዩ ምግቦች፣ ጁሶች የምግብ ነኮች ናቸው ምሰራቸው ማለት ነው። ገብቶ ማየት ማመን ነው። ቪዲዮውን ወርታችሁ እየወረዳችሁ እዩት ማለት ነው እና እንጂ እኔ በእንደዚህ አይነት ስራ አልሰራም። የሄቨን ከመጣች በኋላ ነው በሄቨን ልቤ የተሰብሮ ለሄቨን መስራት ጀመርኩኝ። ከዛ በኋላ ነው እየቀጠለ ሄደ። የሄቨንን ስል አዳዲስ አዳዲስ ሰዎች እንደዚህ እህቶቻችን በአሰቃቂ ነገር ህይወታቸው እያለፈ በዛ ምክንያት ነው ምሰራውና። እና ይህን ለምንድን ነው መዘረዝሪ እንዳትሉኝ። ድንገት የሚሳደቡ ልጆች ስራ የለሽም ወይ ስንት ተከፍሎሽ ነው ወይ ድምጽ ምቶኝ እያሉ የሚሳደቡ አሉ። እኔ ቦታም የለኝም። ሌሎች ደግሞ ለምታበረታቱኝ ከልብ አመሰግናለሁ። የእኔ ቶቤ የእናንተ ቶብ ነው ለሁላችንም። ትውልድን እንታደግ ነው አላማዬ። በቃ ትውልድን እንታደግ ነው። እኔ ምግብ ሞያ ማስተላልፈው ህዝብ ከሌለ ማን ነው የኔን ሙያ የሚያዩ? ማን ነው የኔን ምግብ የሚያዩ? መጀመሪያ ህዝብ ይቀድማል። ስለዚህ ለህዝብ ድምጽ መሆን አለብኝ እንጂ የምግብ አሰራር ማሳየት አይደለም በዚህ ሰዓት። ስለዚህ ለተጎዱት ወገኖቼ ሰሚ ባይኖርም አንድ ቀን እንሰማለን ከአንዳችን አንዳችን። ትላልቅ ቻናል ያላቸው ሰዎች ድምጽ እየሆኑ አይደለም እያስተላለፉ አይደለም። እያየን ነው እየሰማን ነው። እውነት ቲናንሽ እንደኛ አይነቶቹ ናቸው እንጂ ድምጽ የሚሆኑት ትላልቆቹ የሚፈልጉት እነሱ ቢዩ ብቻ መሰብሰብ ነው። ምንም ለቀቁ ይታይላቸዋል እንጂ ምንም አይነት ለወገናቸው ድምጽ ሲሆኑ አላየንም። በመቶ ሺዎች በሚሊዮኖች የሚከተሏቸው ብዙ ፌመሶች አሉ ማለት ነው፣ ሚዲያ ላይ ድምጻቸው የሚሰማ ግን፣ አንድም ቀን ለትዝታ፣ አንድም ቀን ለቀነኒ፣ አንድም ቀን ለሄበን፣ አንድም ቀን ለአያንቱ የጭሆ የለም። እውነቴ ነው። ለሲምቦ ብርሃኑ ለዛች ለሰባት ዓመት ህጻን ልጅ፣ የሷም ልክ እንደ ትዝታ እስካሁን ድረስ ሰውዬው አልተያዘም። ገሏት፣ ደፍሯት፣ ሰቅሏት የሄደው ሰውዬ አልተያዘም። በጣም እኮ ነው የሚያሳዝነው። እንደ ትዝታ የውሃ ሽታ ሆኗል። ይሁን እንጂ ግን አሁን የትዝታና የሷ የሲምቦ ብርሃኑ ብቻ ሳይሆን የብዙ እህቶቻችን በጣም በሚያሳዝን ሁኔታ ፍትሕ እያጡ ነው ያሉት። የቀነኒንም በማየት እንደዚሁ ቤተሰብ እያነባ ነው ለስድስት ጊዜ ቀጠሮ ተሰጠ። ብዙ መረጃ እያለ ስለ ቀነኒ ብዙ መረጃ እያለ የቀነኒ እዚህ ጋር መዘርዘር አያስፈልግም፣ ካስፈለገም ዘረዝርላችኋለሁ። ብዙ መረጃዎች፣ ብዙ ነገሮች ተገኝተዋል። ግን ልጁ ነጻ ከሆነ በነፃነት ለምን አይለቀቅም? መለቀቅ እስካለበት ድረስ መለቀቅ አለበት። ነጻ ነው ብላችሁ ምትሉ ከሆነ ግን ይሄ ሁሉ መረጃ እያለ ካሜራ ላይ የተያዘው ነገር አለ ላይቭ ላይ ተናግረዋል። አባት ባሉበት ወንድም ባሉበት ቲክቶክ ላይቭ ላይ ሁላችሁም ሰምታችኋል። ቀዌ ወይ ደግሞ ኪያ የሚባለው ልጅ ጋር ላይቭ ላይ ማለት ነው ህዝብ በተሰበሰበበት ከዛ ላይ የተገኘ ነገር ነበረ። ካሜራ ላይ ካሜራ ነበረ። ቤታቸው ካሜራ ውስጥ የተገኘውን ከአንድ ወር በኋላ ካሜራው ላይ የተያዘው ነገር እያለ ምንድን ያሉት ካሜራው የተበላሸ ነው ተባለ አሉ። ወንድም ይየው አይኑ እያየ የተደረገውን አይታችኋል። ምንጣፍ ላይ የተገኘውን ደም አይታችኋል። ይሄ ሁሉ ነገር ሲገኝ እየተደባበቀ የውሃ ሽታ ሆኖ ቀረ። ለምን ይሄ አያምም? አያሳዝንም? ያልተያዘው የትዝታ ይሻላል። ምክንያቱም በቃ ጠፍቷል፣ ጠፍቷል ይሄም አንድ ነው ጠፋ አልተያዘም በሚለው ተስፋ ይቆረጣል። ይህ ግን ብዙ አይነት መረጃ እየተገኘ ብዙ አይነት ነገሮች እየተገኙ እየተደባበሰ ለምን ያልፋል? እውነትን እውነት፣ ውሸትን ውሸት ብለን ብንጋፈጥ ምን ችግር አለ? በቃ ነጻ ከሆነ በነጻነት መልቀቅ ብቻ። እንግዲህ ውስጥ ለውስጥ ብዙ ብዙ ብዙ ነገሮች እየሰማን ነው። መናገር የማንፈልገው ነገሮችን እያፈነ ብዙ መረጃዎች አሉ ግን እንዴት ተብሎ ይወራል? ማንስ ይሰማል እውነት? ማንስ ይናገራል እውነት? ማንም የሚናገር ሰው የለም። እውነት ብትናገሩም ደግሞ ያየ የለም፣ የሰማ የለም ነው የምትባሉት፣ እንጂ ይሄ ነገር እንዲህ ነው ብላችሁ ስለ ሀቅ ከቆማችሁ ተቀባይነት አትሆኑም። ኢትዮጵያን፣ ውሸት ለምደናል። በቃ ሁላችንም ውሸታሞች ሁነናል። እውነትን መናገርም መስማትም አንፈልግም። ለምን እንደሆነ ባላቅም ማለት ነው እና ፍትህ ለቀነኒ አሁንም ለቀነኒ እና እኔ ዝም አላልኩም ለምን አሰሪም ለምን ተውሻ አንቺም አንቺ ነበርሽ ደጋግመሽ መሰሪ እንደዚህ አይነት ነገሮችን እና አሁን ወደ ሌላ ቦት ነገር ነው እየሰራሽ ያለሽ ስለምንድን ነው ለምንድን ነው ስለ ሷ ብላችሁ ኮሜንት ላይ ልጻፋችሁልኝ አለው እሰራለው ድምፅ እሆናለው እስከ መጨረሻው ድረስ አብረና ያለን ፈጣሪ ይርዳን ላይክ አርጉ ሼር አርጉ ሰብስክራይብ አርጉ እናንተ ማበረታቱን ማለት ነው በጣም ያሳዝናል። ትላልቅ ሚዲያዎችም ድምጽ ብትሆኑት ደስ ይለኛል። ትዝታን ባትረሷት የትዝታ ህይወትን በጣም በሚያሳዝን ሁኔታ ነው። ሲምቦ ብርሃኑን ባትረሷት ላለው ምክንያቱም ሲምቦም እስካሁን ድረስ ምንም ነገር አልተያዘም። ሰውየው ያማል ብቻ። ፍትህ ለእህቶቻችን፣ ፍትህ ለኢትዮጵያውያን ህጻናት፣ ለሚጠቁ ሴቶች ድምፅ እንሆን ሁላችንም። ከለትለት አዳዲስ ነገር እየመጣ ነው። አዳዲስ እየሰማችሁ ነው በሚያሳቅቅ ሁኔታ ማለት ነው። ግን ይሄ ሁሉ ምንድን ነው ካላችሁ፣ እየተደጋገመ የምንሰማው ነገር ፍትህ ማጣት ነው። ይሄ ደግሞ ግድ ፍትህ እንድናገኝ ደግሞ መንግስት እኛ አንድ ላይ ሆነን ተያይዘን ድምፅ ከሆን መንግስት ደግሞ ይረዳናል። ህግ እንዲያግዘን መደረግ አለበት። የህግ አካላቶች ከኛ ጋር እንዲቆሙ ፍትህ ስንጠይቅ የእውነተኛ ፍትህ እንዲሰጠን ሁላችንም ድምፅ ከሆን የማይመለስልን መልስ የለም። ግን በጣም ያሳዝናል። ነፍሲ ማለት ለቤተሰብ መጽናናትን ያድልልን።